ሰላም ሰላም ውዴ ቲቪ ቤተሰቦች፣ እንዲሁም አዲሶች እንኳን ወደኔና ቻናል በሰላም መጣችሁ። ዛሬም በሌላ በአዲስ ቪዲዮ ተገናኝተናል። ዛሬ ደግሞ ላሳያችሁ የፈለኩት በኔ ቤት የጎመን በድንች አሰራር ነው። አብራችሁ እንቆዩ። በቅድሚያ እዚህ ጋር የምሰራበትን ብረድስት ጥጅ አለው። እሱ ሲግልልኝ ዘይት ነው የምጨምረው ማለት ነው መጥበሻችን እንደዚህ ሞቅ ሲል ዘይቱን እንጨምራለን ማለት ነው። ዘይት የምንጨምረው ያው እንደ አስፈላጊነቱ እንደምንሰራው ጎመን መጠን ነው የምንጨምር ማለት ነው። አሁን ደግሞ እዚህ ጋር ዘይታችን ግሏል። ስለዚህ ሽንኩርት ነው ምጨምረው። ሽንኩርት ሁለት መካከለኛ ሽንኩርት ነው በቁሙ ነው የሰነጠኩትኝ። እንደዚህ ሰንጥቄ በዘይቱ ቆንጆ አድርጌ ጠብሰዋለሁ ማለት ነው። የራሱን ውሃ እስኪጨርስ እንደዚህ አድርገን ሽንኩርታችንን ቆንጆ አድርገን በዘይቱ ከጠበስን በኋላ አሁን የሚጨምረው ነጭ ሽንኩርትና ዝንጅብል አንድ ላይ እየተፈጨ ነው ማለት ነው። እሱን ጨምርና አብሬ በደንብ ከሽንኩርቱ ጋር ጠብሰዋለሁ ማለት ነው። የነጭ ሽንኩርቱ መዓዛ ለጎመናችንም ቆንጆ መዓዛ ይኖረዋል ማለት ነው። ያጣፍጥልናል። ነጭ ሽንኩርቱንና ቀይ ሽንኩርቱን እንደዚህ ቆንጆ አድርጌ በደንብ ካበሰልኩት በኋላ እዚህ ጋር ያዘጋጀውት የጎመኑ ቅርንጫፍ ነው ማለት ነው። ወይንም ግንዱ እሱን በደንብ እንደዚህ ወፍራሙን ፓርት፣ ትቼ ቀጠን ቀጠን ያሉትን እንደዚህ ድቅቅ አርጌ ከትፊያቸዋለሁ ማለት ነው። እሱን ደግሞ ከሽንኩርቱ ከነጭ ሽንኩርቱ ጋር አርጌ አበስለዋለሁ። ያው ቀድመን የምንጨምርበት ምክንያት ከጎመኑ በፊት ቅጠሉ ተሎ የመብሰል ባህሪ ሲኖረው፣ ይህኛው ግን ግንዱ ትንሽ የመቆየት ባህሪ ስላለው ነው። ከሽንኩርታችን ጋር በደንብ እንደዚህ እንጠብሰዋለን ማለት ነው። እንደዚህ ከርነን በምናበስልበት ጊዜ እንደዚህ በእንፋሎቱ በራሱ ውሃም ይኖረዋል። ስለዚህ በላበቱ እንደዚህ በደንብ ይበስልልናል ማለት ነው። ሚያንሰን ከሆነ ግን ያው ትንሽ ውሃ ጠብ እያደረግነ እናበስለዋለን ማለት ነው፣ መካከለኛ እስኪሆን ድረስ። ያው ጎመናችን ጋር እኩል እንዲበስልልን ስለሚያስፈልግ ነው። እንደዚህ የጎመናችን ግንዱ ፓርት እንደዚህ ሆኖ ከበሰለልን በኋላ አሁን የምንጨምረው ድንቻችንን ነው ማለት ነው። እኔ ድንቹን አምስት መካከለኛ ድንች እንደዚህ አድርጌ በቅርጽ በኩል አድርጌ ሳስ አድርጌ ከትፌዋለሁ ማለት ነው። ልጨ ከትፌ አጥቤ ነው ያዘጋጀሁት። እሱን ደግሞ ከጎመኑ ግንድ ጋር አብረን እንደዚህ እንጠብሰዋለን ማለት ነው። ጎመናችን በጣም ሙትትና ጥቁር እንዳይልብን ነው መጨረሻ ላይ የምንጨምረው። ስለዚህ ድንቹንና የጎመኑን ቅርንጫፍ እንደዚህ እናበስለዋለን አንድ ላይ። አንዴ የጎመኑ ግንድ አንዴ የጎመኑ ቅርንጫፍ እያልኩ ስለሆነ በጣም ይቅርታ አድርጉልኝ። ያው ስሙን ለይቼ ስላላወቅኩት ነው እኔ። እንደዚህ ድንቻችን እና የጎመኑን ቅርንጫፍ እንደዚህ ካበሰልነው በኋላ በራሱ እስካሁን ምንም አይነት ውሃ ስላልጨመርንበት በትንሽ ውሃ ጠብ አድርገን የፈላ ውሃ ከጎን ስላዘጋጀውኝ ድንቻችንም እንዲበስል የፈለ ውሃ ትንሽ እንጨምርበታለን ማለት ነው እና በዛም ትንሽ እንዲያበስልልን ብቻ ነው። ስንጨምር ደግሞ ስናበስል ድንቻችንን ያዝ የሚያደርግ ሲሆን ነው የምንጨምረው ጎመናችን ማለት ነው። አሁን እንደዚህ ይበቃዋልኝ ትንሽ ያዝ ማድረጉን በስቲክኒም መሞከር እንችላለን፣ አለያ ደግሞ በቃ በማንኪያውም ጨፍለቅ ማድረግ እንችላለን ማለት ነው። በጣም ምን ስኪፐርስ መጠበቅ የለብንም ትንሽ ገባ ካለ ስቲክኒው ይበቃዋል ማለት ነው። አሁን ጎመናችን እዚህ ጋር እኔ በጣም ማላደቀፍኩት እንደዚህ በረጃጅሙ ቀጠና አርጌ ነው ማለት ነው የከተፍኩት በደንብ ባችቶና በጨው ቆንጆ አርጌ አጥቤ በማንጣፈፊያ አንጣፈፊ ነው ያዘጋጀውት ማለት ነው። ለዛ ነው ውሃም የሌለው ደረቅ ያለ። እሱን ደግሞ እንደዚህ ሙልት ስላለብን ክድን በማድረግ ነው መጀመሪያ የምናበስለው። ልክ እንደዚህ ያ ሞልቶ የነበረው ጎመን ራሱ ልክ እየበሰለ ሲሄድ ከዚህም የበለጠ እያነሰ ይሄዳል ማለት ነው። ማማሰል አለብን። ግማሹ የበሰለ ግማሹ ጥሬ እንዳይሆን መማሰል አለበት ማለት ነው። በዚህ አጋጣሚ ለመጀመሪያ ጊዜ ወደ እኔና ቻናል የመጣችው እንኳን ደህና መጣችሁ። ሰብስክራይብ በማድረግ ከጎን ዶሎ ምልክት በመጫን አዲስ ቪዲዮ ስሰራ ወደ እናንተ ይመጣል ማለት ነው። ለነባሮች ደግሞ ስለምትከታተሉኝ ከልብ ከልብ አመሰግናለሁ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ ላይክ አድርጉልኝ። ልክ በዚህ መልክ በመካከለኛ ደረጃ እንደዚህ ከበሰለልን በኋላ አሁን የምንጨምረው ትንሽዬ ትንሽ የቁንዶ በርበሬ ነው ማለት ነው። ቁንዶ በርበሬ ጨምርበታለሁ። እሱንም ከጨመርን በኋላ በደንብ እናማስለዋለን ማለት ነው። ያው ከላይ ስንጨምር ቁንዶ በርበሬው ወይ ከድንቹ ወይ ከጎመኑ ፓርት ብቻ እንዳይሆንብን በደንብ እናማስልና እናዋህደዋለን፣ እናገናኘዋለን ማለት ነው። አሁን ደግሞ የሚበቃውን ያክል ካበሰልን በኋላ ስቶባችንንም ካጠፋን በኋላ የምንጨምረው ጨው ነው ማለት ነው። አንድ ሻይ ማንኪያ ጨው አድርጌበታለሁ። ያው የስቶቡም ግመት ስለሚኖረው በዛ ይበስላል ማለት ነው። አሁን ደግሞ ያዘጋጀሁት እዚህ ጋር ኮረሪማ ብቻ አለ ለክትፎ የተዘጋጀ እሱኛውን ኛውን ኮረሪማ ብቻ የተጠቀምኩትኝ። የመከለሻ መጨመር ትችላላችሁ። እኔ ያው ስላለኝ ነው። እሱን ጨምሬ እንደዚህ ደግሞ የተወሰነ አማስዬ አገናኘዋለሁ ማለት ነው ከጎመኑ እና ከድንቹ ጋር። በመጨረሻም እንደዚህ በደንብ ከተዋሃደልን በኋላ ቃሪያን የምንጨምረው ማለት ነው። ቃሪያችንን ደግሞ ያው ለጎመኑ ቆንጆ የሆነ ጣዕም ስለሚኖረው በዚህ መልክ ነው ያደረኩት እኔ። ንክሱንም ደግሞ እንደዚህ እናዋህደዋለን። ይህን የመሰለ ቆንጆ የሆነ ጎመን በድንች ሰርተናል ማለት ነው። ቅርንጫፉንም አልተው ነው በጣም ደግሞ ይጣፍጣል። ቅርንጫፉን ብትጠቀሙ ሰርታችሁ ሞክሩት። ድንቹን በዚህ መልክ በስሎልኛል በደንብ ፍርስርስ ሳይል ውክትም አላለም ማለት ነው። ይህን ይመስላልኝ። ሰርታችሁ ሞክሩት። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። ሀሳብ፣ አስተያየት ካላችሁ ኮመንት ላይ ጻፉልኝ፣ እንዲሁም ላይክ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላሙ ሁሉ እመኝላችኋለሁ። ቻው።